ሰላም፣ ጤና ይስጥልን። ክቡራን ዩቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኋላ የኤሌክትሪክ አገልግሎት ታሪፍ በ400 ፐርሰንት እንደሚጨምር በሪፖርት ተመላከተ። የዋናው ኤነርጂ ሚኒስትር፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት፣ የነዳጅ ኤነርጂ ባለስልጣናት፣ በኢትዮጵያ የዴንማርክ ኤምባሲ እና የኤነርጂ ስትርለስ የጋራ ጥምህርት ውጤት የሆነው በቅርቡ ይፋ የሆነው ሁለተኛው የኢትዮጵያ የኤነርጂ ምልክት 2005 ዓ.ም ሪፖርት እንደ ኤሮፒያን አቆጣጠር በ2028 በኢትዮጵያ ኤሌክትሪክ አገልግሎት ታሪፍ ጭማሪ ፐርሰንቱ 400 እንደሚሆን አመላከተ። የ400 ፐርሰንት የታሪፍ ጭማሪ ይደረጋል ተብሎ የሚጠበቀው የኢትዮጵያ ኤሌክትሪክ አገልግሎት፣ የኢትዮጵያ ኤሌክትሪክ ኃይል መንግስትና የነዳጅና ኤነርጂ ባለስልጣናት በማማከር እንደ ኤሮፒያን አቆጣጠር ከ2024 እስከ 2028 ባሉት ዓመታት ኤሌክትሪክ ታሪፍ ነዳጅ በደረጃ ጭማሪ እንደሚያሳይ ይፋ ማድረጉን መሰረት እንደሆነም ሪፖርቱ ያሳያል። ይህ ታሪፍ ማስተካከል የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል ያደርጋል ተብሎ ሲጠበቅ፣ ለኢትዮጵያ ኤሌክትሪክ አገልግሎት ደግሞ የተረጋጋ የፋይናንስ ሁኔታ እንዲጥርና አቅሙንም እንዲያሳድግ በማድረግ የብሔራዊ ኤሌክትሪክ መስመር ግሬድ የማስፋፋትና የመቆጣጠር ተግባርን እንደሚያዋጣ ያስችለዋል እንዲያዋጣ ያስችለዋል ተብሏል። ኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ የተመረተውን ኃይልም ወደ ኤሌክትሪክ መለወጥ እንዲፋጠን የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑንም ሪፖርቱ ያስረዳል። የኢትዮጵያ ኤሌክትሪክ ኃይል የፋይናንስ ጫና ለማቃለልና አቅሙን ለማጠናከር ሲባል ከእዳው ውስጥ ከፍተኛው ድርሻ ወደ እዳ ንብረት አስተዳደር ኮርፖሬሽን እንደተላለፈለት የሚጠቁመው ሪፖርት ለኃይል ዘርፉ የፋይናንስ መረጋጋት ወጪን ያማከለ ታሪፍ ማግኘት አስፈላጊ መሆኑንም ያክላል። የታሪፍ ማስተካከያ እቅዱ ትልቅ እርምጃ ተደርጎ መወሰዱን የሚያመለክተው ሪፖርቱ የዋጋ ግሽበት መጠን እየታየ ጭማሪ ማስተካከያዎች እንዲኖሩ እንደሚያደርግ ይጠቅሳል። እያደገ የሚሄደው የታሪፍ ጭማሪ በዝቅተኛ የኑሮ ደረጃ በሚገኙ ተጠቃሚዎች ላይ ተግዳሮቶች ሊፈጠሩ እንደሚችልም የሚጠቁመው ሪፖርቱ የተጠቃሚነት ፍላጎት እንዲቀንስ ሊያደርግ እንደሚችልም ያክላል። በታሪፍ ከፍተኛነት ሳቢያ ተጠቃሚዎች ለፀሐይ ኃይል ቅድሚያ ሊሰጡ እንደሚችሉም ተመላክቷል። እንደ አውሮፓውያን አቆጣጠር በ2028 አጠቃላይ አገልግሎት የንግድ ዘርፎች የኤሌክትሪክ አገልግሎት ታሪፍ ተመን ጭማሪ በኪሎዋት ሰዓት ከ2 ብር 12 ሳንቲም ወደ 9 ብር ከ8 ሳንቲም እንደሚደርስ ተጠቅሷል። ይህም መጠነኛ ታሪፍ ጭማሪ ነው ተብሏል። ከፍተኛ ኤሌክትሪክ ኃይል ተጠቃሚ ለውት ኢንዱስትሪዎች ከፍተኛ ታሪፍ ይጣላል ሲሉ ለከፍተኛ ኤሌክትሪክ መጠን ቮልታይንግ ተጠቃሚ ኢንዱስትሪዎች በኪሎዋት ሰዓት ከሰዓት ከ1 ብር እስከ 36 ሳንቲም ወደ 2 ብር ከ80 ሳንቲም ከፍ እንደሚልም ተጠቅሷል። የታሪፍ ማስተካከያ እቅዱ ቀስ በቀስ ወደ ወጪ መሰረት ያደረገ ኤሌክትሪክ ታሪፍ ወደ ማስከፈል መሸጋገሩን የሚያረጋግጡ በርካታ ቁልፍ ነገሮችን ያካትታል ተብሏል። በዚህም የሚቀጥሉት አራት አመታት የኤሌክትሪክ አገልግሎት ታሪፍ በየጊዜው እየጨመረ ሲሄድ በርቡ አመት ጊዜ ውስጥ የአስርት በመቶ እድገት እንደሚኖሩ ተጠቁሟል። የዚህ ጭማሪ ግብ እንደ አውሮፓውያን አቆጣጠር በ2028 ሙሉ ወጪውን ለመሸፈን ያለመነው። ዘመናዊ የሀይል ስማርት ሜትር ተጠቃሚዎችን በተጠቀሙት ጊዜ ልክ መሰረት ያደረጉ ኤሌክትሪክ ታሪፍ ክፍያ የሙከራ ፕሮጀክቶችን አጠቃቀም ለማስፋት እቅድ መያዙንም ተናግሯል። በጊዜው ላይ የተመሰረተ የታሪፍ ክፍያ ሙሉ ተግባር እንደ አውሮፓውያን አቆጣጠር በ2026 በትልቅ ኢንዱስትሪዎችና በንግድ ድንበኞች ላይ ይጀምራል ተብሎ እንደሚጠበቅም በሪፖርቱ ተገልጿል። ሆኖም በትልልቅ ኢንዱስትሪዎች ወደ ውጭ በሚላክ ኃይል ላይ የሚጨምረው ታሪፍ ኢትዮጵያ በምስራቅ አፍሪካ ያላትን ኤሌክትሪክ ኃይል ላኪነት ሚና ተወዳዳሪነት ለማረጋገጥ በየጊዜው ሊገመግም እንደሚችልም በሪፖርቱ ሳይጠቅስ አልታለፈም። በከፍተኛ ወጪ በመሰረተ ልማት ውስንነትና በግንኙነት መፍጠን ቅርፋፋነት ምክንያት የዋናው ብሔራዊ ኤሌክትሪክ መስመር ማስፋፋት ፈታኝ መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር በ2024 ብቻ 22 በመቶ ኢትዮጵያውያን ከዋናው ኤሌክትሪክ መስመር ግንኙነት እንዳላቸው የጠቀሰው ሪፖርቱ አሁን ባለው ፍጥነት ቢቀጥል እንደ አውሮፓውያን አቆጣጠር በ2030 የብሔራዊ መስመሩ አካል የሚሆኑት 27 በመቶ ናቸው ብሏል። ይህም በብሔራዊ ኤሌክትሪፊኬሽን ፕሮግራም 96 በመቶ ለማድረስ ከተያዘው ግብ ያነሰ እንደሚሆን አመልካች ነው ተብሏል። በአሁኑ ጊዜ በኢትዮጵያ የሚገኙ ሁሉም የኃይል ማመንጫዎች በመንግስት ቁጥጥር ስር መሆናቸውን የሚጠቅሰው ሪፖርቱ በውሃ፣ በንፋስ፣ በፀሐይና በእንፋሎቶች ፕሮጀክቶች ላይ ወደፊት የግል ኢንቨስትመንት እንዲኖር መታቀዱን ያክላል። ይህ በእንዲህ እንዳለ ኬንያ የዘርፉ ኢትዮጵያ ቀዳሚ የንግድ አጋር ሆነ መቀጠሏ የሚገልጸው ሪፖርቱ እንደ አውሮፓውያን አቆጣጠር በ2030 የኬንያ ኢትዮጵያ ኃይል አስተላላፊ መስመር በሙሉ አቅሙ አንድ ሺ ሁለት መቶ ሜጋዋት እንዲሰራ ማድረግ ቅድሚያ ሊሰጠው እንደሚገባ የሚጠቁማሉ የጅቡቲ አንድ መቶ ሀምሳ ሜጋዋት እና የሱዳን ሀያ ሁለት መቶ ሜጋዋት ነባር መስመሮች ማስፋፊያ አለመታቀዱ በሪፖርቱ ጠቁሟል። ሆኖም በተመሳሳይ ጊዜ ኤሌክትሪክ ከአራት መቶ አርባ ሁለት ሜጋዋት ለሶማሌ ሀምሳ አንድ ሜጋዋት ለሶማሌላንድ ሰባት ሜጋዋት እና ለየመን ሁለት መቶ አርባ ሜጋዋትን ሀይል ማቅረብ የሚያስችል አዲስ የኤሌክትሪክ ትስስር መስመር ለመፍጠር በኢትዮጵያ በኩል መታቀዱንም ሪፖርቱ አመልክቷል። ይህም ኢትዮጵያ በቀጠናው ሀይል ማመንጫ ማመንጫና የሀይል አቅርቦት ሚዛናዊ ለማድረግ ያላትን አቅም የበለጠ ያሳድጋል ተብለዋል። ሰላም ጤና ስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። እንደ ኢሮፓያን አቆጣጠር በ2024 ብሔራዊ ባንክ 10.5 ቢሊዮን ብር ክሳራ እንዳጋጠመው በገለልተኛ ኦዲት ተረጋገጠ። የኢትዮጵያ ብሔራዊ ባንክ እንደ ኢሮፓያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ክሳራ እንደገጠመው በገለልተኛ ኦዲት ተረጋገጠ። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት አይኤምኤፍ ጋር ባደረገው ስምምነት መሰረት የተቀጠረው የኤምኤስኢ ኦዲት ሰርቪስ የብሔራዊ ባንክ የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱ ይፋ አድርጓል። የኦዲት ሪፖርት በተያዘው ሰኔ ወር መጀመሪያ አካባቢ ብሔራዊ ባንክ ገዥ አቶ ማሞ ምሕረቱ የባንኩን የዳይሬክተር ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ተመልክቷል። ብሔራዊ ባንኩ ወርቅ የገዛበትና የሸጠበትን ዋጋ ልዩነት መስፋት፣ ባንኩ ለመንግሥት አበድሮ መመለስ ያልቻለው እንዲሁም በዚህ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ አስር ነጥብ አምስት ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ ተጠቅሷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግ አስምሮበታል። በተመሳሳይ ውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ እንደ ኢሮፓያን አቆጣጠር ሀምሌ ሁለት ሺህ ሀያ አራት በፊት በነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንክ ሰላሳ ስምንት ቢሊዮን ብር መክሰሩን የኦዲት ሪፖርት አመልክቷል። ይህ ሊሆን የቻለውም ብር ከውጭ ምንዛሬ ጋር የነበረ ዋጋ በተከታታይ እየወረደ መምጣቱ የባንኩ ሀብትና እዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማት ያለበት እዳ በውጭ ምንዛሬ የሚከፈል በመሆኑ እንደሆነም ተገልጿል። ተለዋጭ በሆነ የማይክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያያሪ የውጭ ምንዛሬ ግቢት፣ የዋጋ ንረት፣ የህጎች መቀያየር፣ የባንኩ የውጭ ምንዛሬ አቅም እንደተፈተነ እንደፈተነውም ሪፖርቱ ያስረዳል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑን፣ 13 ቢሊዮን ብር ለግል ባንኮች እንዲሁም ለመንግስት 687.8 ቢሊዮን ብር፣ በአጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርቱም ተጠቅሷል። በተጨማሪም እንደ አውሮፓውያን አቆጣጠር በ2024 ሰኔ ወር ከሳዑዲ አረቢያ 58.7 ቢሊዮን ብር እና ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር የተበደረ መሆኑን ሪፖርቱ ያስረዳል። በውጭ ምንዛሬ ግቢ ተለዋጭ እና ተቀያያሪ ባህሪ ስርዓት ባንኩ የፋይናንስ ቁመና ላይ ተጽዕኖ እንደሚያሳድር ሪፖርቱ አመልክቷል። መቀመጫውን በለንደን ያደረገው የምጣኔ ሀብት ባለሙያ አብዱልማን መሐመድ ጉዳዩን አስመልክቶ ለሪፖርተር በሰጠው አስተያየት ብሔራዊ ባንክ በወቅቱ ከሳውዲ አረቢያ የነበረበት 58.7 ቢሊዮን ብር እና ከተባበሩት አረብ ኤምሬትስ የተበደረው 137.8 ቢሊዮን ብር እዳ ለኪሳራው መጨመር ምክንያት ትልቁ ሚና እንደሚጫወትም ይገልጻል። ባንኩ ገንዘቡን በተቀበለበት ወቅት የነበረው ምንዛሬ ተመን በየዓመቱ በሚሰራው የሂሳብ ሪፖርት መሰረት የኢትዮጵያ ብር በተከታታይ እየተዳከመ በመምጣቱና ከፍተኛ ለሆነ ኪሳራ እንዳጋለጣ ወክለው ገልጸዋል። ይሁን እንጂ በጣም ሊያስደነግጥ የሚችለው ጉዳዩ እዳው ከ2024 ወደ 2025 የተሻገረ ከሆነ 58 ብር ተሰርቶ የመጣው ኪሳራ በ2025 በ133 ወይም በዚህ አካባቢ ሲሰለይ የባንኩ አጠቃላይ ኪሳራ በ100 ቢሊዮን ብሮች ሊቆጠር እንደሚችልም ጠቁመዋል። መሰረታዊ ሆኑ የኪሳራ እንደሚገጥመው መጠራጠር አይስፈልግም ያሉት አብዱል ማን ከዚህ በተጨማሪ መንግስት ከፍተኛ ወርቅ ለውጭ ገበያ ለመላክ በሚል ሀገር ውስጥ ከፍተኛ ዋጋ ጨምሮ ወደ ውጭ ሲልክ በኪሳራ ይልክ እንደነበረ የኦዲት ሪፖርት ማሳይቷል ብለዋል። ባንኩ የሀገሪቱ ወሳኝ ተቋም በመሆኑ ዘላቂነቱ የሚያሳስበው ባይሆንም የገጠመውን ኪሳራ ግን በውል ያስብበት ያስፈልጋል የሚሉ የምጣኔ ሀብት ባለሙያ ባንኩ ዕዳውን በጊዜ ካልከፈለ ከፍተኛ ኪሳራ ሊደርስበት ስለሚችል የውጭ ሀገር ድጋፍ ሳያስፈልገው እንደማይቀር ተናግረዋል። በኦዲት ለተገኙ ስጋቶች ምላሽ የሰጡት እና በሪፖርቱ የተጠቀሱ የብሔራዊ ባንክ አመራሮችም ባንኩ በሕግ የተጣለበትን የገንዘብ ፖሊሲ ለማስፈጸም የሚያወጣቸው ወጪዎች በዘላቂነት መሸፈን እንዲችል በቅርቡ በጸደቀው መቋቋሚያ አዋጅ መንግስት የባንኩን ካፒታል ወደ ሀያ ቢሊዮን ብር ለማሳደግ የወሰነ በመሆኑ ስጋቶች ይቀረፋሉ ብለዋል።